በመጀመሪያ ማለት ነው ማርክዬ፣ እችን የመሰለች ቆንጅዬ ልጅ ማለት ነው የመዳም ቅመሞች ቸኮሌት ብሏታል። ልጅቷ ከቸኮሌትም በላይ ና ቤተሰቦቼ፣ እኔ በጣም ነው የወደድኳት። በተለይ ሳቋ ገዳይ ነው። ማርክዬ ትክክለኛ የምትመጥነውን የግራ ጎኑን አሁን ገና ያገኘ ይመስለኛል። በዛ ላይ ንግግሯ ቤተሰቦቼ ንግግሯ በቃ ኔጃ ስታዩ ድርጊቷ በጣም ትንሽ ናት፣ ግን የምትናገራቸው ንግግሮች የሚገርሙ ናቸውና ዛሬ እንግዲህ በጃዙር ማርክና ዳኒ ቤዛን ፕራንክ ሊያደርጓት ማለት ነው። ፕራንክ ሊያደርጓ ጫት አዘጋጅተው ሲጋራ አዘጋጅተው፣ ጫት እየቃሙ ቡና ቀራርበው ምናምን ዳኒ ደውሎላት መጣች። ከመጣች በኋላ እንዴት እንደዚህ ታደርጋለክ? እኛ ኮ ትልልቅ ሰዎች ነን፣ እንዴት ወደ ሱስ ትሄዳለክ? በማለት ማርክ ትፋ ብትለው ብትሰራው አልተፋ ማለት ነው፣ አልተፋም ሸ ያለች እና እሷም ጫቷን ጎተት አርጋ እግሯን ጥቅለል አርጋ ደግሞ፣ እንዴት አባቷ እንደምታምር ልምድ ያለው ሰው እራሱ እንደሷ ቁጭ አይልም። ጥፍጥፍ አለችላችሁና ጫቷን ይዛ ቁጭ አለች። ደነገጠ ማርክ ምን ይዋጣው። ብትለው ብትሰራው አይመለከትሽም ነበር ያላት። ከዛ እሷን እነሱ ደንግጠው እሷን ለማስጣል ለውዝም ቃመች ሲጋራም ወሰደች አንጣ መለኮሻውን አለች። ከዛ ማርክ ምን ይዋጣው ምን ዋጠው? የሱ ፕራንክ ውሃ በላው። እሷ በእጅ አዙር ፕራንክ አደረገችው። በእኔም አይመለከትም አይመለከትሽም አደል ያልከኝ፣ እኔም አይመለከትም በእኔ ህይወት በማለት ጫቷ መቃም ጀመረች። እዛው በዛው ፕራንክ አደረገችው። የእሱ ፕራንክ ቀርቶ እራሷ ቤዛ ማለት ነው ቸኮሌቷ እዛው በዛው ፕራንክ ነው፣ ሁለቱንም ያደረገችው ማለት ነው። ልጅቷ የምትቻል አደለችም። እኔ ግን ቤተሰቦች የሌለን የወደድኳት እውነት በቃ ደስ ስትል ንግግሯ ስነ ስርአቷ፣ እኛ ኮ ትልልቅ ልጆች ነን ያለች፣ በቃ እኛ ኮ ትልልቅ ሰዎች ነን አለች። እሷ ማትጋዋል። እኔ ግን ቤተሰቦቼ የሌለው ለደርኳት እውነት በጣም ነው ደስ የምትለው። ቤዛ የኔ ቆንጆ፣ ጨዋ ቤተሰብ እንዳሳደጓት ትናገራለች። ንግግሯ ስነ ስርአቷ፣ ሁሉ ነገር ጨዋ ቤተሰብ እንዳሳደጋት፣ ቤተሰብን አይደል ልጅም የሚመስለው። ልጆች እኳ አስተዳደጋቸውን የሚመስሉት ልክ ያደጉበትን ቤተሰብ ነው ቀርጾ የሚወጡትና እሷን ቤተሰቦቿን ነው የምትመስለው ነው። እዛ ላይ ደግሞ ሁሉን የታደለች ናት፣ ኔ ቆንጆ። እኔ በነገራችን ላይ ቤተሰቦች በጣም የወደድኳት ማርክዬ፣ ያው እስከ መጨረሻው ቤዛ ምርጫ ክትሆን ብያለው። ግራ ጎንን አሁን ገና ትክክለኛዋን ግራ ጎኑን ያገኝ። ንግግሯ ራሱ የሚገርም ነውና የዛሬው እንግዲህ ቪዲዮ ቤተሰቦቼ ፐራንክ አደርጋለሁ ብሎ ማርክ ና ዳኒ በእጅ አዙር ሁለቱንም እዛው ፕራንክ አደረገቻቸው። ሁለቱንም በሚገርም ሁኔታ ማለት ነው። በጣም ነው የምታስቀው ልጅቷ እና ያው በዚህ አጋጣሚ የቤዛ ኢትዮፕቻናል አዲስ ነው በማርክ ስር ብትገቡ ታገኟታላችሁ። ቤተሰብ ያላደረጋችሁት አድርጓት። በእውነት በጣም ነው የምትወዷት። ምርጥ ልጅ ናት በቃ እመም የሆነች ንግግሯ፣ መሬት ጠብ የማይል እኔ እንደዚ አይነት ልጆች ደስ ይሉኛል፣ በቃ ስነስርዓት ያላቸው የለ። ወጣ ያለ ሰው ነው የሚደብረኝ፣ በቃ ወጣ ብሎ የዘለል ዘለል ነው የሚገኝ። ቁጥብ ያለች እና በመጨረሻ ተናዷል። ቡና ላፍላላቸው ጨስ ጨስ ላርግላቸዋለች የሴት ቅመም የሴት ወይዘሮ ማለት ነው። እና በጣም ደስ የምትል ልጅ ናት። እውነት እንዳየገባችሁ ቤተሰብ አድርጓት በማርክ ስር ብትገቡ ሼር ስለሚያደርጋት ታገኟታላችሁ። ማርክ በእጅ አዙር ተጫወተችብኝ ነው ያለው። ቀላል ተጫወተችባቸው። እንዲ ሁለቱንም እዛው ነው ያስደነገጠችው። ሁለቱንም ፍራንክ ቢልላቸው ኮነሱ እሷ ሊያደርጉ ነበር። አይ ያራዳ ልጅ ይመስለኛል። ቤዛ እዛው የአዲስ አበባ ልጅ ናት። ስለዛ የአራዳ ልጅ ናት። አትችልዋትም። የአዲስ አበባ ልጅ አይደለች። እናንተ እዛው አደርጋለሁ ስትሉ እሷ እዛው በእጅ ዛዞር እዛውን ያደረገቻቸው ና ቤተሰቦች፣ ለዚህም ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮትና በትትና ጋብዛለሁ። ቪዲዮንም ላይክ ላይክ አድርጉ፣ ሽን ይምርጡን፣ አይከፈልበትም። የኔ ወዶች መልካም ልብ ያለው ሰው ብቻ ሁሉም ነገር መልካም፣ ልባደ የሚያስፈልገው በቃ መልካም ልብ ያላችሁ እኔንም አድርጉኝ ቤዛንም እየገባችሁ ቤተሰብ አድርጓት ማለት ነው። እስከዛው ግን በአዲስ ቪዲዮ እስከምንገናኝ በያላችሁበት ሰላማችሁ፣ ጤናችሁ የእኛ ምርጦች በዘት ተረፍርፍ ይበልልን። የዛሬው እንግዲህ ቪዲዮችን የማርክና የቤዛ ፍራንክ እንግዲህ በዚህ ተጠናቋል ማለት ነው። በእጃዞር ተጠናቋል። ያው ተጫወተችብኝ ብሏል መጨረሻ ላይ ተናዷል። አልቻልካትም ንጊቷ